የንስር መንፈሳዊና ሰዋዊ ሚስጥራዊነት፣ ጤና ይስጥልን። ይህ ሼልፍ ትዩብ ነው። ሼልፍ ትዩብ የተለያዩ መረጃዎችን ወደ እናንተ እያስደመጠ ይቀጥላል። ላይክ፣ ሼር አድርጉ። ሰብስክራይብ በማድረግ ደግሞ ቤተሰብ ተሆኑ ዘንድ ሼልፍ ትዩብ ይጋብዛል። አብረን እንቆይ። የንስር መንፈሳዊና ሰዋዊ ሚስጢራዊነት ስለ ንስር ብዙ ተብሎ በተደጋጋሚ ሰምታችሁ ይሆናል። በዘመድኩን በቀለና በዳንኤል ክብረት ተጽፎ ካገኘነው የንስር መንፈሳዊና ሰዋዊ ምሳሌነት ግን አንዴ ተነቦ አሊያም አንዴ ተሰምቶ ብቻ የሚታለፍ ሳይሆን ደጋግሞ በመስማት ወደ ውስጥ በማስረጽ የምድርና የሰማዩን ዓለም መቀዳጃ መማሪያ ለመሆን የሚጠቅም ሆኖ ስላገኝ እንዳለ ልናቀርበው ወደድን። እነሆ ከሼልፍ ቲዩብ ጋር በምታሳልፍ የሚያስቆጭ ጊዜ እንደማይኖራችሁ በመተማመን ይሆናል። ንስር እጅግ ግዙፍ ከሆኑ የአእዋፍ ዝርያዎች አንዱ ነው። ክብደቱ እስከ 6.7 ኪሎ ሲደርስ ቁመቱ ደግሞ ከአንዱ ክንፍ ጫፍ እስከ ሌላኛው ጫፍ ድረስ ሁለት ሜትር ተኩል ይደርሳል። በዓለም ላይ እስከ 60 የሚደርሱ የንስር ዝርያዎች ይገኛሉ። በኢትዮጵያ ጥንታዊ ስነ ጽሁፍ ውስጥ ንስር የትንሣኤ ሙታን፣ አርቆ የማሰብ ወደ ላይ የመምጠቅና የመነጠቅ የጥበቃና የምናኔ ተምሳሌት ሆኖ ተገልጿል። ግብፃውያን ደግሞ የተቀበሩ ሰዎችን አጋንንት እንዳይደርሱባቸው በመቃብራቸው በር በድንጋይ ላይ የንስርን ምስል ያስቀርጹ ነበር ይጠብቃቸዋል ብለው ስለሚያምኑ። በግሪክ አፈ ታሪክ የአማልክት ንጉሥ የሚባለው ዜውስ በንስር የሚመሰል ነበር። ጥንታውያን የአሜሪካ ህዝቦች እጅግ ለሚያከብሩት የሌላ ወገን ሰው የንስርን ላባ በመስጠት ክብራቸውን ፍቅራቸውንም ይገልጹ ነበር። ሞቼ የተባሉት የፔሩ ህዝቦችም ንስርን ያመልኩት ነበር ይባላል። ንስር ይህንን ያህል ቦታ በህዝቦች ባህል ውስጥ ሊይዝ የቻለው በተፈጥሮ በታደላቸው የተለያዩ ጸጋዎች ለሰው ልጅ መማሪያና የሕይወት መርህን ማሳየት የሚያስችሉ ምስጢራዊነትን ይዟል። ንስር ከእንስሳት ሁሉ ወደ ሰማይ በመነጠቅ የሚስተካከለው የለም። እርሱ የሚደርስበትን የህዋ ከፍታ የትኛውም አይነት ወፍ አይደርስበትም። አንዳንድ አእዋፍ እስከ ተወሰነ ድረስ ቢከተሉትም እንኳ እርሱ ግን ጥሏቸው ማንም በማይደርስበት የሰማይ ጥግ ብቻውን ይንሸራሽራል። ለዚህም ነው ጥንታውያን ሰዎች በሐሳብ የመምጠቅ ማንም ከማይደርስበት የጸጥታ ህዋ ላይ አእምሮን የማሳረግ ተራ ነገር ማሰብና ተራ ነገር መስራት ከሚችሉ ደካማ ልቦች ርቆ በሉዓላዊ ሐሳብ ላይ የመምጠቅ ምሳሌ ንስር ያደረጉት። ዝምብናትንኝ እስከ ተወሰነ ቦታ ድረስ ነፍሳትም እስከ ተወሰነ፣ ድንቢጦችና የሌሊት ወፎች እስከ ተወሰነውም፣ ቁራዎችና ጥምባንሳዎችም ይከተሉ ይሆናል። ሐሳብህን ከፍ አእምሮህንም ሉዓላዊ ልቦናህን ምጡቅ አመለካከትህንም ከፍ ያለ ባደረግከው ቁጥር ግን ደካሞቹ ከስር እየቀሩ ከሚመስሉህ ከንስሮች ጋር አለያም ብቻህን በጸጥታው ህዋ ላይ ትንሳፈፋለህ ሂድ አርግ ምክንያቱም ይህ ምርጡ ጊዜ ነው እውነተኛ ዕድል ራስህን ለማወቅ ንስር እጅግ አስደናቂ የሆነ የማየት ችሎታ የተሰጠው ፍጡር ነው እስከ አምስት ኪሎ ሜትር በሚደርስ ርቀት ውስጥ አንዲት ትንሽ ጥንቸል አንጥሮ ማየት ይችላል የንስር ዐይን ከጭንቅላቱ በተነጻጻሪ ሲታይ እጅግ ታላቅ ነው በንስር ዐይን ውስጥ በአንድ ሚሜትር ስኩዌር ረቲና አንድ ሚሊየን ለብርሃን ስሱ የሆኑ ሴሎች አሉት ሰዎች ስንት ያለን ይመስላችኋል 200 ሺህ ብቻ የንስር አንድ አምስተኛ ማለት ነው ሰው ሦስቱን መሠረታዊ ቀለሞች ብቻ ማየት ሲችል ንስር ግን አምስቱን ማየት ይቻለዋል እንዲያውም ከሩቅ አንጥሮ በማየት ንስርን የሚተካከለው እንስሳ የለም የሚሉ ጥናቶችም አሉ። ንስር የሚፈልገውን ለማሰስ እስከ አንድ መቶ ኪሎ ሜትር ዙሪያ ይዞራል። ሲያገኝ ግን ሌላውን ነገር ሁሉ ትቶ በሚያድነው ነገር ላይ ብቻ ያተኩራል። ሁሉ አማረሽን ገበያ አታውጧዋት የሚለውን የአማርኛ ብሂልና ጃኮፍ ኤቭሪቲንግ ማስተር ኦፍ ነን የሚለውን የእንግሊዘኛ አባባል በደመ ነፍስ አውቆታል። ከትኩረቱ ፈጽሞ ንቅንቅ የለም። ምንም አይነት ግርዶሽ፣ ምንም አይነት መሰናክል፣ ምንም አይነት መደለያ አያዘናጋውም፣ ተስፋም አያስቆርጠውም። የዚያን የአይኑን ነገር በንቃትና በትጋት እስከ መጨረሻ ይከታተለዋል። እንዲሁ አይወረወርም፣ ጊዜና ሁኔታን ይመርጣል። ጊዜና ሁኔታ ሲገጥሙለት ትኩረቱን ሰብስቦ በመወርወር ታዳኙ ይሞጨልፈዋል። ንስር እንዲህ ይልሃል፣ ደጋግመህ አስብ ለመወሰን ጊዜ ውሰድ፣ ዙር፣ ተዟዟር፣ ልፋ፣ ድከም። አንድ ጊዜ ለመቁረጥ ሺህ ጊዜ ለካ። በመጨረሻም ኢላማህ ላይ አስተካክል፣ ትኩረትህንም በኢላማህ ላይ ብቻ አድርግ። ምንም አይነት ማታለያ፣ ምንም አይነት መደለያ፣ ምንም አይነት ማሰናከያ፣ ምንም አይነት ፈተና፣ ምንም አይነት ተስፋ መቁረጥ ከኢላማህ ሊያግድህ አይገባም። ማየትና ማሰብ ያለብህ ሁሉም ሊያየውና ሊያስበው የሚችለውን ተራ ነገር አይደለም። ሊታይ የማይችለውን ለማየት፣ ሊለይ የማይችለውን ለመለየት፣ ሊተኮርበት ያልቻለውን ለማተኮር ጣር። ኢላማህን ካገኘህ አትልቀቅ። ጊዜና ሁኔታ አመቻችና፣ ኢላማህ ላይ ተወርወር። ያንተ ከመሆን ማንም አያግደውም። ስለዚህም ዓለም ያለም፣ ከውን መርጠህ ወስነህ አሳካ እንደማለት ነው። ንስር በምንም አይነት የሞቱ እንስሳትን አይበላም። በህይወት ያለውን እንስሳ የገባበት አሳዶ ከተደበቀበት ጠብቆ አድኖ ይበለዋል እንጂ። እርሱ እንደ ቁራና ጥምብ አንሳ የሞተ ላይ አያንዣብብም። እንደ አራዳ ልጆች ከተበላ ዕቁብ ጋር አይጨቃጨቅም። ቀላል ነገር ቢያጣ በግና ፍየልም ቢሆን ተወርውሮ አድኖ ከአለት ላይ ፈጥፍጦ እንደ አጥንት ወዳጅ አበሻ ቅልጥም ሰብሮ ይበላል እንጂ የሞተ ጥንብ ሲያልፍም አይነካካው። ያችን ከባዷንና በድንጋይ የተሸፈነችውን ኤሊ እንኳን ከአለት ስባሪ ላይ ከስክሶ ድንጋዩን አራግፎ ይበላታል። ባላወቀው ሰው የተባረከ ነገር አይበላም። ንስር እንዲህ ይልሃል። ልቡናህን፣ ህሊናህን፣ አእምሮህንና መንፈስህን ምን እንደምትመግባቸው አስብ። የሞተ የማይሰራ የተበላሸ ጊዜው ያለፈበት ቁራና ጥንብ አንሳ የሚጫወቱበትን አትመግበው ። ፊልምና ፕሮፓጋንዳ፣ ዋዛና ፈዛዛ፣ የወረዱና የበከቱ አስተሳሰቦችን አትመግበው። ከተፋና ለብ ለብ ሐሳቦችን አትጋተው። ይልቅ አድን፣ ድከም፣ ልፋ፣ ተሟገት፣ ተመራመር። እንደ ኤሊ ድንጋይ የከበደውን አስተሳሰብ ገልብጠህ ፈንክተህ ተመገብ። ድካምና ጽሞና ይደበቃሉ፣ በቤት ታዛ ስርም ይከለላሉ። ንስር ግን ደስ ይለዋል ወጀቡና አውለው ሲጀምር ንስር የነፋሱን ኃይል በመሞገት የራሱን ጥንካሬ ይለካበታል። የነፋሱን አቅጣጫ በመከተል ይበራል። ራሱን ወደ ላይ ለማምጠቅና የከፍታውን ጫፍ ለመጨበጥ ይጠቀምበታል። በዚያ ጠንካራ ነፋስ ትከሻ ላይ ሲጫን ነው ንስር ዕረፍት የሚወስደው። ክንፉን ብቻ ዘርግቶ በእረፍት ስሜት ከደመና በላይ የኃያሉን አውሎ አቅም ተጠቅሞ ይንሸራሸራል። አንተንም ንስር እንዲህ ይልሃል። መከራና ፈተናን አትፍራ በወጀብና በአውሎ ነፋስ ውስጥም ቢሆን መንገድ አለና መከራውንና ችግሩን ፈተናውንና ግብግቡን የአዳዲስ ሐሳቦች መነሻ የጥንካሬ መለኪያ አቅምህን የምትሰበስብበት አጋጣሚ ወደ ላይ የምትመጥቅበትና ከችግር ዳመናዎች በላይ የምትንሳፈፍበት ዕድል አድርገው እንደ ሌሎች ወፎች ከመከራው አትሽሽ ከችግሩም አትደበቅ መከራን ለበረከት ተጠቀምበት። ንስር ሳይፈተን አያምንም አይተማመንም። ሴቷ ንስር ባል ማግባት ስትፈልግ አንድ እንጨት ታነሳና ወንዱ እየተከተላት ወደ ላይ ትመጥቃል። እስከ ሰማይ ጥግ ከደረሰች በኋላ ያንን እንጨት ትለቀዋለች። ያን ጊዜ ወንዱ እንጨቱ መሬት ከመድረሱ በፊት በፍጥነት በመወርወር መያዝና ለሴቷ መልሶ ማምጣት ይጠበቅበታል። ሴቷም እንጨቱን ተቀብላ እንደገና ወደ ቀጣዩ ከፍታ ትመጥቅና እንጨቱን መልሳ ትጥለዋለች። አሁንም ወንዱ ንስር ከእንጨቱ የውድቀት ፍጥነት ቀድሞ ያንን እንጨት በመያዝ ለሴቷ ማቅረብ ይጠበቅበታል። እንዲህ ያለው ፈተና ወንዱ ለሰዓታት ያህል ይጠብቀዋል። ከፍታው እየጨመረ እንጨቱም ይበልጥ እየተወረወረ ይሄዳል። ሴቷ ንስር ወንዱ ንስር ፈጣንና የተወረወረለትን ለመያዝ ያለውን ቆራጥነት እስክታረጋግጥ ድረስ ፈተናው ይቀጥላል። በመጨረሻም ቆራጥና ፈጣን ማንኛውም ችግር የማይበግረው መሆኑን ስታረጋግጥ ባልነቱን ትፈቅድለታለች። ንስር እንዲህ ትላሃለች። በግላዊ ሕይወትህ በንግድህም ሆነ በሌላው ኑሮህ ከሰዎች ጋር መወዳጀት አብሮ መስራትና መንገድ መጀመር ያለብህ ለዓላማቸው ምን ያህል ጽኑና ቆራጥ ትጉና አይበገሬ መሆናቸውን አረጋግጠህ መሆን አለበት። ሳታረጋግጥ መግባት ትርፉ ጸጸት ነው። እንኳን ሌሎች ራስህንም ለአዲስ ተልእኮ ከማሰማራትህ በፊት ፈት ነው። ንስር በሕይወቱ የሚመጡ ለውጦችን እንደ መጡ በአጋጣሚ አይቀበላቸውም፣ ተዘጋጅቶና አቅዶ እንጂ። ሴቷ እንቁላል መጣያ ጊዜዋ ሲደርስ ባልና ሚስቱ እንቁላል ለመጣያ ምቹና ተስማሚ የሆነውን ቦታ ያፈላልጋሉ። ያ ቦታ ማንኛውም አይነት ጠላት የማይደርስበት ከከፍታዎች ሁሉ በላይ የሆነና ከማንኛውም አይነት አደጋ ራስንና ልጆችን ለመከላከል የሚመች መሆን አለበት። ቦታው በባልና ሚስቱ ከተመረጠ በኋላ ወንዱ ወደ መሬት ወርዶ እሾህ ለቅሞ ወደ ተራራው ንቃቃት ያመራል። በዚያ ይደለድለዋል። ለሁለተኛ ጊዜ ወርዶ አስፈላጊ የሆኑትን እንጨቶች ሰብስቦ ወደ ንቃቃቱ ይመጣና በእሾሁ ላይ ይረመርመዋል። እንደገና ለሶስተኛ ጊዜ ወደ ምድር ይመለስና እሾህ ሰብስቦ ወደ ጎጆ ያመራል። በእንጨቱም ላይ ይረበርበዋል። ለአራተኛ ጊዜ ወደ መሬት ተመልሶ ለስላሳ ሳር ያመጣና በእሾሁ ላይ ያነጥፋል። በአምስተኛ ጉዞውም እሾህ አምጥቶ በሳሩ ላይ ያደርጋል። በስድስተኛ ጉዞውም በእሾሁ ላይ ሳር ይነሰንሳል። በመጨረሻውና በሰባተኛው ሥራው ላባዎቹን በመካከል ላይ ያደላድላቸዋል። በጎጆው ዙሪያ የተደረገው እሾህም ዙሪያውን ከጠላት ያጥርለታል። እነሆ ንስር እንዲህ ይልሃል፣ ምንጊዜም ለለውጥ ራስህን አዘጋጅ። ነገሮች ድንገት እንዲደርሱብህ ዕድል አትስጣቸው። አስበህ፣ ተዘጋጅተህ፣ ወስነህ፣ ሂሳብ ሠርተህ እንጂ ኑሮህ በድንገቴና በአጋጣሚ የተሞላ አይሁን። የቻልከውን መጠን ያህል ተዘጋጅ። ለመማር ተዘጋጅ። ለጓደኝነት ተዘጋጅ። ለማግባት ተዘጋጅ። ለመውለድ ተዘጋጅ። አዲስ ሥራ ለመሥራት ተዘጋጅ፣ ቤት ለመሥራት ተዘጋጅ፣ መኪና ለመግዛት ተዘጋጅ። ለምትለውጣቸው ነገሮች ሁሉ ቅድመ ዝግጅት ይኑርህ። ንስር ትዳሩን በእኩልነት ነው የሚመራው። ወንዱ ንስር ጎጆውን ሠርቶ ሲጨርስ ሴቷ ወደ ጎጆ ትገባና እንቁላል መጣል ትጀምራለች። ትዳርን በእኩልነት ነው የሚመሩት። እርሷ እንቁላል ስትጥል፣ እርሱ ደግሞ አካባቢውን ከጠላት ይጠብቃል። ወደ መሬት እየተመላለሰም ምግብ ይሰበስባል። ልጆችን መመገብ፣ ማሳደግ፣ በረራ ማለማመድ፣ ከጎጇቸው ርቀው እንዲያድኑ ማሰልጠን የሁለቱም የጋራ ኃላፊነት ነው። ድርሻ ይከፋፈላሉ እንጂ አንዱ የበላይ አንዱ የበታች አይሆኑ። ስለዚህም ንስር እንዲህ ይልሃል። ትዳር የእኩልነት ጉዞ ነው። የሥራ ድርሻ ክፍፍል እንጂ የበታችና የበላይ ክፍፍል አይኖረውም። ሁሉም የችሎታውና የተፈጥሮውን የሚያደርግበት የጋራ ኃላፊነት የሚወስድበት ቤት ነው ትዳር። ንስር ልጆቹን ደስታና መከራንም ያስተምራቸዋል። የንስር ጫጩቶች አእምሮና ደህንነቱ ተጠብቆ በተሰራው ጎጆ ይፈለፈሉና ወላጆቻቸው እየመገቧቸው እዚያ ጥቂት ያድጋሉ። ለአቅመ ንስር ሲደርሱ የምቾቱ ድልቅቂያ ሲያበቃና ሴቷ ንስር ጫጩቶቿን ከጎጆዋ እያወጣች አለቱ ላይ ትጥላቸዋለች። ጫጩቶቹ በፍርሃት ይዋጡና ተመልሰው ወደ ጎጆ እየዘለሉ ይገባሉ። ይህ እንግዲህ ማደፋፈሪያ ነው። የማያድሩበት ቤት አያመሹበትም ይባል የለህ። ሰው እናት አባቱን ይተዋል የሚለው በእነርሱም መጽሐፍ ላይ ሊኖር ይችላል። ማን ያውቃል? ለጥቂት ጊዜያት እንዲህ ታለማመዳቸውና በቀጣዩ ጊዜ ከጎጆው አውጥታ ወደ አለቱ በመጣል የጎጆውን ለስላሳውን ክፍል ታነሳባቸዋለች። እነርሱም እንደለመዱት ወደ ጎጆ ሮጠው ዘለው ሲገቡ እሾሁ ይቀበላቸዋል፣ ያቆስላቸዋል፣ ያደማቸዋልም። ሕፃናት ንስሮች ምቾት እንዳይሰማቸው ይደረጋል። በሕይወት ውስጥ ሁሌም ምቾት እንደማይኖር እናት ማስተማር ትፈልጋለች። በምቾት ውስጥ በቆዩ ቁጥር ለወደፊቱ የማይመች ሕይወት እየመረጡላቸው እንደሆነ ይሰማቸዋል። የተሠራ ምቾት የለም የሚሰራ እንጂ አየር ላይ እንዲንሳፈፉ ትለቃቸዋለች። ለመጀመሪያ ጊዜ አየሩን የቀዘፉት ጫጩቶች ንስሮች በፍርሃትና በድንጋጤ ተውጠው ወደ ታች ሲወረወሩ አባታቸው ይመጣና ከመውደቃቸው በፊት ቀልቦ በትከሻው ተሸክሞ ወደ አለቱ ያወጣቸዋል። እነርሱም በደስታ ይዋኛሉ። እናትም ስትወረውር፣ አባት በአየር ላይ ሲቀልብ፣ ልጆችም ሲወረወሩና ሲጨነቁ አባታቸው ሲቀልባቸው ሲደሰቱ ጥቂት ጊዜያት ያልፋሉ። በአካል እየጠነከሩ ከመከራውም ከደስታውም እየተማሩ አካባቢውን እየለመዱት ይሄዳሉ። በመጨረሻ ራሳቸውን ችለው ይበራሉ። ለዚህ ነው ንስር እንዲህ የሚለው። ለልጆቻችን ከልክ ያለፈ እንክብካቤ መስጠት የትም አያደርሳቸው። መከራውንም ችግሩንም ፈተናውንም ትግሉንም ተግዳሮቱንም እንዲለምዱት ማድረግ አለብን። አፈር አይንካህ፣ የፈሰሰ ውሃ አታቅና፣ ማንም በክፉ አይህ፣ እንደ እንቁላል ትሰበራለህ፣ እንደ መስታወት ትሰነጠቃለህ እያሉ ነገ በእውኑ ዓለም የማያገኙትን ቅንጦትና ምቾት ብቻ ማሳየቱ የትም አያደርሳቸውም። እሾሁንም፣ አለቱንም፣ መወርወሩንም፣ መውደቁንም፣ መታገሉንም ማሸነፉንም ይልመዱት። ነገን በጥቂቱ ዛሬ እናሳያቸው። የሚወዱን ሰዎች ማለት የሌለ ገነት ፈጥረው የሚንከባከቡን ማለት ብቻ አይደለም ሰው መሆን ለሚያጋጥመው ተግዳሮት ሁሉ ዝግጁ እንድንሆን የሚያደርጉን እንጂ። ቤት ሳርና ላባ ብቻ ሳይሆን እሾህም ሊኖረው ይገባል። ንስር ሲዳከም የትም መሄድ እንዳለበት ያውቃል። ንስር ሲዳከም ላባዎቹ ደካሞች ይሆናሉ። እንደ ቀድሞ በፍጥነት እንዲበር ወደ ላይም እንዲመጥቅ አያስችሉትም። እንደ በረቱ መዝለቅ የለም። ጉልበቱ ሲዳከም ላባው ሲነጫጭና የሞት ሽታ ሲሸተው ጉልበቱ ሳይከዳው በፊት ወደ አንድ ማንም ወደማይደርስበት የተራራ ጫፍ ያመራና በንቃቃቶቹ መካከል ጎጆ ሰርቶ ይቀመጣል። እዚያ ምግቡን አከማችቶ ያርፋል። የጽሞና ጊዜ ይወስዳል። የተረፉትን ላባዎቹን እየነጨ መለመላውን ይቀራል። ቀስ በቀስም አዲስ ላባ ያበቅላል። ኃይሉም እንደ ጥንቱ ይታደሳል። ያን ጊዜ ወደ ቀድሞ ኑሮ በአዲስ ጉልበትና በአዲስ መንፈስ ይመለሳል። እናም ንስር እንዲህ ይልሃል፣ ጉልበትህና መንፈስህ ሐሳብና የማመንጨት አቅምህ ሲዳከም ዝም ብለህ አትናውዝ፣ እስክትደከርትም አትሟዘዝ። ነገሮች እንጨት እንጨት ሲሉህ፣ የማስቲካው ቃና ሲያልቅ፣ የሸንኮራው ጣዕም ሲሟጠጥ፣ ደህና ነኝ እያልክ ራስህን አትሸንግል። ይልቅ የት መሄድ እንዳለብህ አስብ። የጽሞና ጊዜ ውሰድ። ለአእምሮህ ምግብ የሚሆኑህን ሰብስብና መንን። የማሰቢያ የማሰላሰያም ጊዜ ውሰድ። የድሮ ሐሳብ የአእዋፍ ንጉሥ በመባል የሚታወቅ የወፍ ዘር ነው። ታላላቅ ነገሥታት ንስርን ለተለያዩ ነገሮች መገለጫነት እንደ ምሳሌ ተጠቅመዋል፤ ለነጻነት፣ ለሥልጣን፣ ለግርማና ለመሳሰሉት። ከአእዋፋት ዘር ለሰባ ዓመት የሕይወት ዘመን መቆየት የሚችል ነው። ንስር አሞራ ሰባ ዓመት ዕድሜውን ለመኖር ወይም ለመጠበቅ በአርባኛ ዓመቱ ላይ ከፍተኛ መሥዋዕትነት የሚጠይቁ ውሳኔ ይወስናል። የንስር አሞራ የእግር ጥፍር በአግባቡ መሥራት የሚችለው ለአርባ እንደ ልቡ አይበርም። በዚህ ወቅት ንስር አሞራ በሁለት ውሳኔዎች ላይ ይወድቃል። ዝም ብሎ በመቀመጥ ሞቱን መጠበቅ ወይም አምስት ወር የሚፈጅ ስቃይና መከራ ያለበት መስዋዕትነትን በመክፈል ቀሪ 30 ዓመቱን እንደ ወጣት ንስር መኖር። ሰላሳ ተጨማሪ ዓመት ለመኖር የአምስት ወር መስዋዕትነት መክፈል። ንስር አሞራ ቀሪ 30 ዓመቱን ለመቀጠል ከፍተኛ ተራራ ላይ በመውጣት ጎጆ ይቀልሳል። ንስር በተራራው ላይ ጎጆ ከቀለሰ በኋላ የመጀመሪያ ስራው የአፉን መንቁር ከአለት ጋር በመፋቅና በማጋጨት ነቅሎ መጣል ነው። ይህም ከፍተኛ ህመምና ስቃ ያለው ይሁን እንጂ አዲስ መንቁር ወይም አፍ ለማውጣት ይህንን ማድረግ የግድ ነው። ከዛም አዲስ መንቁር ከወጣለት ወይም ከበቀለለት በኋላ በአዲሱ መንቁር የእግሩን አሮጌ ጥፍር ነቅሎ ይጥለዋል። አዲሱ የእግር ጥፍር ከበቀለለት በኋላ ይህንን አዲስ ጥፍር አፉን እንደ መሳሪያ በመጠቀም በሰውነቱ ላይ የተጣበቀውን ጥቅጥቅ ያለውን ላባ ነቃቅሎ ጥሎ አዲስ ላባ እንዲበቅል ያደርጋል። ይህ ራሱን የመለወጥ ሂደት አምስት ወራት ወይም አንድ መቶ ሃምሳ ቀን መብረር ይጀምራል። እኛስ እንደ ንስሩ መለወጥ ያቅተን ይሆን? በህይወታችን ውስጥ የምንፈልጋቸው ለውጦች አንዳንድ ጊዜ በአስቸጋሪና መራራ ሁኔታዎች ውስጥ እንድናልፍ ግድ ይሉናል። የሰው ልጅ በሕይወቱ መከራ ሲገጥመው ከችግሩ ለመውጣትና ለመለወጥ ብሎም ደስተኛ ለመሆን አሮጌ ልምዱን ትዝታዎቸው ይህንን ስናደርግ ራሳችንና ሀገራችንን እንደ ንስር አሞራው እንለውጣለን። አስገራሚ የሆነ መመሳሰል በንስር ባህሪና በሰው ልጅ ሕይወት አለ። አምስት የንስር ባህሪዎችን እንመልከት። ንስር ስፍራውን አይለቅም። የተለየ አዕዋፍና አራዊት ከአየር ንብረት ለውጥ ጋር በተዛመደ መልኩ ጎጆአቸውንና ስፍራቸውን በመተው ወደ ሌላ ቦታ ይሰደዳሉ። ይህም ፍልሰት በመባል ይታወቃል። ኃይለኛ የክረምት ወቅት ሲመጣ ብዙዎቹ ወደ ሌላ አካባቢ እስከ ረጅም ርቀት በመጓዝ ሀገር ሁሉ አቋርጠው ይሰደዳሉ። ንስር ግን እንደዚህ አይደለም። ክረምት አልፎ በጋም እንደሚመጣ ያውቃል። በመሆኑም በብዙ ድካምና ጥረት የሠራውን ጎጆ ጥሎ አይሸሽም። እንደምንም ብሎ በጎጆው ውስጥ በመሆን ያንን የክረምቱን ወራት ያሳልፋል። ሰዎችም እንደዚህ ናቸው። ወጀብ አውሎ ንፋስ ስለበዛባቸው ብቻ እግዚአብሔር ካስቀመጣቸው ቦታና ከሰጣቸው ስፍራ ተነስተው አይሄዱ። ፈጣሪ ወጀቡን ጸጥ በማድረግ እንደሚያሻግራቸው ያውቃሉ። በመሆኑም በስፍራቸው ጸንተው ይቆያሉ። ሁለተኛ የንስር ጠላት። ንስር አንድ ጠላት ብቻ አለው፣ ያም እባብ ነው። ንስር ቤቱን የሚሠራው ከፍ ባለ ዓለት ላይ ስለሆነ ከእባብ ሌላ ምንም ሊደርስበት አይችልም። እባብ ግን ተታኮ ወደ ጎጆው ሊያመራና የንስርን እንቁላሎች ወይም ጫጩቶች ሊጎዳ ይችላል። ከዚህም የተነሳ ሴቷ ንስር እንቁላሎቿንም ሆነ ጫጩቶቿን በትጋት ነው የምትጠብቀው። እባቡ ወደ ጎጆዋ ሲመጣ በከፍተኛ ፍጥነት በአፏና በጥፍሮቿ ትይዘውና ወደ ላይ ትበራለች። ከዚያም ዓለት ፈልጋ በዓለቱ ላይ እባቡን ትለቀዋለች። እባቡም በዓለቱ ላይ ተፈጥፍጦ ይሞታል። የሰው ልጆችም ጠላት እባብ የተባለው ዲያብሎስ ነው። የሰው ልጅም ዲያብሎስን የሚጠቀጥቀው በእግዚአብሔር ስም ነው። ሦስተኛ ንስር ሲታመም ንስር አንዳንድ ጊዜ ይታመማል። በተለይ የተበከለ ምግብ ከበላ ይታመማል። በሚታመምበትም ጊዜ ተዘርግቶ በደረቱ ይተኛና ዐይኑን ወደ ፀሐይ ቀና በማድረግ ፀሐይን በቀጥታ በዐይኖቹ ይመለከታል። ፈውስንም ከፀሐይ ብርሃን ያገኛል። ንስር የተለየ ዐይን ስላለው ፀሐይን በቀጥታ አይቶ ሳይታወር የሚቀር የተለየ ፍጥረት ነው። ዐይኑ እስከ አርባ ኪሎ ሜትር ድረስም አሻግሮ ማየት ይችላል። ንስር ሰዎችም በሕይወታቸው ችግር ሲገጥማቸው ድካም ሲይዛቸውና ፈተና ሲያንገላታቸው በቀጥታ ወደ እግዚአብሔር በመመልከትና እርሱን ደጅ በመጥናት እንደ ፀሐይ ከሚያበራው ፊቱ ፈውስን፣ ብርታትና ኃይልን ይቀበላሉ። ንስር አንዳንድ ጊዜ ካልተፈወሰ እስከዚያው ፀሐይን እያየ ሞቶ ይቀራል። ሰው የመጣው ቢመጣ ፈጣሪውን እያየ ይሞታታል እንጂ ፈጣሪውን ትቶ አይሄድም። ንስር እስከ አርባ ኪሎ ሜትር ድረስ ከርቀት አሻግሮ እንደሚያይ ሁሉ ሰዎችም አስቀድመው ከርቀት የሚያዩበትና የሚያስተውሉበት መንፈስ ከፈጣሪ ተቀብለዋል። አራተኛው ንስር በማለዳ ንስር በማለዳ ተነስቶ ሁልጊዜ ከአፉ በሚወጣ ፈሳሽ ቅባት መሰል ነገር የክንፎቹን ላባዎች ይቀባል ይህም እን በሚበርበት ጊዜ ክንፎቹ የንፋሱን ግፊት በመቋቋም ጥንካሬ እንዲያገኙ ያደርጋቸዋል። ይህንንም ተግባር ባለማቋረጥ በማለዳ ተነስቶ ያከናውናል። ሰዎችም ዕለት በዕለት በማለዳ በመንቃት በጸሎት ቃሉን በማሰብ በየዕለቱ ፈተና ውጣ ውረድ የሚያስፈልጋቸውን ኃይልና ብርታት ከፈጣሪ ይቀበላሉ። ይህንን ያልተለማመዱ አማኞች ግን ብዙ ጊዜ ሽንፈት ቢገጥማቸው አያስደንቅም። ንስር አማኞች ግን እንደዚህ አይደ ከእንቅልፍ ይልቅ የፈጣሪያቸውን ፊት ይናፍቃሉ። በማለዳም ወደ እርሱ ይገሰግሳሉ፣ ፊቱንም ይፈልጋሉ። ፈጣሪም ፊቱን በላያቸው ላይ ያበራል፣ የቀኑንም ክፋት ሁሉ በድል ይወጣሉ። አምስተኛ የንስር ፍቅር። ንስር ለጫጩቶቿ የምታደርገው ፍቅር በጣም አስደናቂ ነው። ጫጩቶቿ በሚፈለፈሉበት ጊዜ የጎጆ እንጨት እንዳይጎረብጣቸው በደረቷ አካባቢ የሚገኘውን ስስ የገላዋን ላባ በመንጨት ትጎዘጉዝላቸዋለች። ጫጩቶቿ በምቾት ደስ ብሏቸው በአካሏ ቁራጭ ላይ ይተኛሉ ይሞቃቸውማል። አማኞች የሆኑም ተመሳሳይ ፍቅር ለሌሎች እንዲያሳዩ ይጠበቅባቸዋል። ለሰዎች የምናሳየው እንክብካቤ ፍቅርን የተላበሰ ሊሆን ይገባል። እግዚአብሔርን በመታመን የሚጠባበቁ ግን ኃይላቸውን ያድሳሉ እንደ ንስር በክንፍ ንስር በቤተ ክርስቲያን ትምህርት የቅድስት ስላሴን ዙፋን ከሚሸከሙት አርባዕቱ እንስሳ ተብለው ከሚጠሩት ገጸ ሰብ፣ ገጸ ላም፣ ገጸ አንበሳና በአራተኛ ደረጃ ገጸ ንስር ተብሎ የሚሳል ነው። ከዚህም በተጨማሪ አራቱ ወንጌላውያን የምንላቸው ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ በእነዚሁ በአራቱ እንስሳ ተብለው በሚጠሩት ይወከላሉ። የሌሎቹን ለመዘርዘር ቦታው ባይሆንም ወንጌላዊው ቅዱስ ዮሐንስ ግን በንስር ተመስሏል። ምክንያቱ ደግሞ የረቀቀውን የምስጢረ ስላሴ ትምህርት አምልቶና አስፍቶ አመስጥሮም በመጻፉ ምክንያት ነው ይባላል። ንስር ከብዙ ኪሎ ሜትር ርቀት ላይ በምድር የምትንቀሳቀስን አነስተኛ ፍጥረት ለይቶ እንደሚያይ ሁሉ ወንጌላዊው ቅዱስ ዮሐንስም ረቂቁን የምስጢረ ስላሴን አኗኗር ተመልክቶ ጽፏልና ነው በንስር የተመሰለው።